ከዚህ ቀደም በቀድሞ ባለቤቴ ተዘርፌ ባዶዬን ቀርቼ ሜዳ ላይ ለወጣ ነው ካለች በኋላ ጉዳዩ እጅግ በጣም መነጋገሪያ ሆኖ በብዙ ሚዲያ ሲመላለስ ነበር። የአትሌቲክስ ፌዴሬሽንም እንዲሁ ጉዳዩን በተመለከተ መግለጫ ሰጥቶ ነበር። ያ በሆነ በቀናት መካከል ታዲያ የቀድሞ ባለቤቷ አቶ ታደለ ተያዘ ተብሎ ተነግሮ ከሰነበተ በኋላ አዲስ አበባ ፖሊስም ጉዳዩን በተመለከተ አላውቅም ማለቱ ይታወቃል። አቶ ታደለም ሰይፉ ላይ ቀርቦ ብዙ ዝርዝር ሀሳቦችን ይናገራል ተብሎ ሲጠበቅ ነገር ግን በጣም ብዙ ጥያቄዎች ሳይመልስ ወይ ደግሞ ሳይናገር ቀርቷል። ይህ ለምን እንደሆነ አናውቅም። የሆነ ሆኖ ግን አቶ ታደለ ማለትም የቀድሞ የአትሌት ገለቴ ቡርቃ ባለቤት ከዛ በኋላ በሌላ ሚዲያ ላይ ብቅ ብሎ ማን እንደያዘው፣ የት እንደተያዘ፣ በምን አይነት ሁኔታ ውስጥ ተይዞ እንደሰነበተ በዝርዝር አሳውቋል። ይህንንና ደግሞ ሌሎች የተናገራቸውንና ከሌላ ሚዲያ ጋር ባደረገው ቆይታ ብዙ የገለጻቸው ጉዳዮች አሉ። እሱም በተመለከተ ወደ እናንተ ልናደርስ ፈቅደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠይቅን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን።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 ስም ቤቶች ብቻ ስለቀሩን ፈጥነው ቤትዎን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። ፈላለቱኝ እንደመሰደፍን በምንም ብዙ ቦታ ጉዳቶች አሉኝ እንደ ላሳየኝ ይችላለው። አሁን ክምና ውጤቶች ላሉ ወደ አራት ሬፍ አቶ ተሰብሯል። የአትሌት ገለቴ ቡርቃና የቀድሞ ባለቤቷ ያቶታደለ ነገር ውሎ አድሮ አዲስ ሰንብቶም ያው የሆነ መጥቷል። ገለቴ በመጀመሪያ ቃለ መጠይቋ ላይ እጅግ አንጀት በሚበላ መልኩ ያለኝ የነበረኝ ሀብት፣ ንብረት በሙሉ በገዛ ባለቤቴ ተቀምቼ ጎዳና ላይ ለወጣ ነው ስትል ከተሰማች በኋላ በብዙ ሰው ልብ ውስጥ እጅግ አስከፊ ስሜት ፈጥሮ ሰንብቶ ቆይቶ ነበር። ውሎ አድሮ ጉዳዩ ላይ መግለጫ ለመስጠት የተሰበሰበው የኢትዮጵያ አትሌቲክስ ፌዴሬሽንም ላይ የነበሩ አመራሮችና የገለቴ የቅርብ የነበሩ ወዳጆች በሙሉ በእንባና በሳቅ ታጅበው ታጅበው በሀዘኗ አዝነው በብሶታ አፎ ልብሷቸው ሲያለቅሱ ታዩ። ይህንን የሰማ ያየ ሁሉ የቀድሞ ባለቤቷን አይንህ ላፈር ያድርገው የበላህ ዋይ ጠጋህ አይለፍልህ ብሎ ይረግመው ያዘ ልፍ ብሎም የእርሱናት እንደምን ይህን ያደርጋሉ ተብለው ተወቀሱ። ትንሽ በማስተዋል ውስጥ መመላለስ አለብን ያሉ ግለሰቦች የበንጋና የደቡብ ፍርድ ይቁም፣ የአንድ ወገን ብቻ ሰምተን ስለምን እንዲህ ብለን እንፈርዳለን? የባለቤቷም ድምፅ መሰማት አለበት። እርሷ ቀድማ ሚዲያ ላይ ስለወጣች ብቻ ስላለቀሰችና ተበደልኩ ተዘረፍኩ ስላለች ብቻ ተበድላለች፣ ልክነች ተዘርፋለች፣ ተገፍታለች ማለት ላይሆን ይችላል። የባልና ሚስት ጉዳይ ብዙ ነው። ስለዚህ ውለን አድረን የሁለት ወገን ሰምተን ብንፈርድ ይሻል ይባላል ገለቴ ጥሩ ሯጭ እንጂ ጥሩ ሚስት መሆን አለመሆኗን የምናውቀው ነገር የለም። ስለዚህ ለፍርድ አንቸኩል የሚሉ ድምጾች ሲሰሙ ያዙ። ይህ በእንዲህ እንዳለ ነው እንግዲህ የአቶ ታደለ የቅርብ ወዳጅና ቤተሰቦች ወደ ሚዲያ መጥተው ነገሩን እናንተ እንደምታስቡት አይደለም፣ ገለቴ ያለች የተናገረችው ሁሉ ከሀቅ የራቀ ነው፣ ተዘረፍኩ ተገፋው ጎዳና ለወጣ ነው ያለችው ሁሉ እውነት አይደለም፣ ይህ ልክ አይደለም ሲሉ የተደመጡት ገለቴ ገመዳሾ ላይ ቀርባ የተናገረችውን ሰይፉም ላይ ቀርባ ያንኑ መገፋት መበደሏን በተናገረች ማግስት የቀድሞ ባለቤቷ ሊያመልጥ ሲል በቁጥጥር ስር ዋለ ተብሎ ከወገቡ በላይ እርቃኑን ተደርጎ ከነሽጉጡ የተነሳው ፎቶ በማህበራዊ ሚዲያው ላይ ተሰራጨ። ይህ ሲሆን እሰይ እንኳንም ተያዘ የሚሉ ለገለቴ የወገኑ ድምጾች ተሰሙ። የአቶ ታደለ ወዳጆችና ቤተሰቦች ግን ደግሞ ወደ ሚዲያ ብቅ ብለው ልጃችን ግፉ በዝቶበታል፣ ፍርድ ቤት ሁሉን ነገር ይዞት ሲያበቃ ህግ ባለበት ሀገር ልጃችንን ያለምንም የፍርድ ቤት ትዕዛዝ ተያዘ፣ የያዘ ሰው አካል ማን ነው ሲሉ ይጠይቁ ጀመር። የአዲስ አበባ ፖሊስ እኔ ስለምትሉት ነገር የማውቀው ነገር የለም፣ ግለሰቡን እኔ አላያዝኩትም ሲል መልስ ሰጠ። ይህ መሆኑ ደግሞ ሌላ እንቆቅልሽ ይዞ ብቅ አለ። ፖሊስ ግለ ግለሰቡን ካልያዘው ማን ሊይዘው ይችላል የሚሉ ጥያቄዎች ሲነሱ አሁንም የህዝብ አስተያየትና መላምት ከራሱ ከቅድሞ ባለቤቷ ከአቶ ታደለ አናት አልወረደም ነበር እርሱ ራሱ የሰራው ሴራ ነው ሆን ብሎ ተይዟን ለማስባል እየሰራው ድራማ ነው ይባል ገባ። ደግሞ በሌላ መልኩ እንዲ ብለው ሀሳብ ለሚያነሱ ሰዎች አንድ ሰው እንደምን አድርጎ ነው የገዛ ፊቱን እንዲያ ባለ መልኩ እስኪበልዝ አስደብድቦ ተያዝኩ የሚያስብል ይህ የልጅ ወሬ ነው የሚል የመልስ ምትም ይሰጡ ገቡ በዚህ መካከል ነው እንግዲህ አቶ ታደለ በቀናት ባንዱ ብዙ ድብደባና ዝርፊያ ተደርጎበት አመሻሽቶ ወደ ቤቱ በህይወት መምጣቱን ቤተሰቦች የተናገሩት፣ አቶ ታደለ በተያዘበት ወቅትም ፍርድ ቤት በትዳር ያፈራችሁት ነውና እኩል ትካፈሉታላችሁ ያለውን ቤት እርሱ በሌለበት ገማቾች መጥተው ገምተው መሄዳቸው ተሰማ። አቶ ታደለ ማን እንደያዘው ሳይናገር ቀረም። በኋላ ላይ ይህ ከሆነ ከቀናት በኋላ አቶ ታደለ በሰይፉ ኦኒቤስ ላይ ቀርቦ ስላለው ነገር በሙሉ የድርሻውን ተናገረ። አሁን ቀድሞ በብዙ መልኩ ከፈረዱበት ሰዎች መካከል ገሚሶቹ መለስ ብለው እርሱም እውነት አለው፣ ገለቴ ፍርድ ቤት የያዘውን ነገር በዚህ ልክ ማስጨው አልነበረባትም የሚሉ ድምጾች ደግሞ እንደገና ይሰሙ ጀመር። ሰይፉ ገለቴ ሜዳ ላይ ልቀር ነው ይህም ሳያንስ ለህይወቴ በሚያሰጋ መልኩ ሊገድለኝ እያስፈራራኝ ነው ያለችውን ነገር በተመለከተ አቶ ታደለን ሲጠይቀው አቶ ታደለ እንዲህ ሲል መለሰ። ገለቴ የእኔን ጮት ነው የቀማችኝ። እኔ ብዙ ጊዜ ከሞት የተረፍኩና በታምር የምኖር ሰው ነኝ። ሜዳ ላይ ልወድቅ ነው ላለችው ነገር ደግሞ ግሞ ገለቴ ዛሬም ድረስ ሌሎች በስሟ ያሉ ሀብት ንብረቶችና ቤቶች አሉ። አሁን ልንካፈል ያልነው ነገር ለሰባት አመት ፍርድ ቤት ሲንከባለል መጥቶ በፍትህ ስርዓቱ ሚዛናዊነት መሰረት የተፈረደልን እንጂ ሌላ ነገር የለውም የሚል አጭር መልስ ሰጠም ሰይፉ ፋንታሁን ከአቶ ታደለ ጋር በነበረው ቆይታ ሰይፉ ግለሰቡን ሊጠይቀው የሚገቡ ነገር ግን እንዴትና ለምን ሳይጠይቀው እንደቀረ ግር ካስባሉ ነገሮች መካከል ተይዞ ስለነበረበት ሁኔታና እነማን እንደያዙት በቀኝ የአይን ክፍሉ አካባቢ ያለውን ብልዝ ማን እንደመታውና ሌሎች ጉዳዮችን ሳይጠይቀው ማለፉ ሰይፉ ምን ነካው እያስባሉ ነገሮች ሆነዋል ይህንም በተመለከተ ጋዜጠኛ መላኩ ብርሃኑ እንዲህ ሲል በፌስቡክ ገጹ ላይ ያሰፈረ ሰይፉ እነዚህን ሁለት ጥያቄዎች ለምን ዘለላቸው ይላል ጋዜጠኛ መላኩ ብርሃኑ። ይህ ሰው ተደብድቧል። ራቁቱን መኪና ውስጥ ሆኖ ታስሮ ታይቷል። በፖሊስ ተያዘ ተብሎም ነበር። አሁንም ፊቱ ላይ የሚታይ የድብደባ ምልክት አለ። አዲስ አበባ ፖሊስ እኔ ያላሰርኩትም ሲል መልሱ ሰጥቶ ነበር። ታዲያ ማን ነበር የያዘው? ማን የደበደበው? ሰይፉ ይህንን ጥያቄ ለምን ሳይጠይቀው ቀረም ሰይፉ ገለቴን አናግሬያት ሀያት ያለውን የምኖርበት ቤቴን ከተወልኝ ሌላ አልፈልግም ብላኛለች ሲል አስር ቤት ያለ ውቅና ተሸጠብኝ ህዝብ ይፍረደኝ እያለ ሰው መጨረሻ አንድ ቤት ከተወልኝ ሌላ አልፈልግም ሲል የሆነ የሚጋጭ ነገር የለም ወይ ሰይፉስ ይህንን ሲሰማ እንዴት ማለት ለምን አልቻለም ሲል ይጠይቃል ጋዜጠኛ መላኩ ብርሃኑ ብዙ ጥያቄዎች ነበሩኝ፣ ግን የተምታቱብኝ ነገሮች በዙብኝ። የዚህ ልጅ ኢንተርቪው ልክ አልነበረም ሲል ጋዜጠኛ መላኩ ብርሃኑ ሀሳቡን አሰፈረ። ሌላኛው የዚህ ሀሳብ ተጋሪ ደግሞ ደራሲ ጋዜጠኛ ቴድሮስ ተክላረጋይ ነበር። ጋዜጠኛና ደራሲ ቴድሮስ ተክላረጋይ በርሰ ጉዳዩ እንዲህ ነበር ያለው፣ ሊመልስ የሚችል ግን ደግሞ ያልተጠየቀ ሰው ይላል። በእርሰ ጉዳዩ የአቶ ታደለ ግብረ መድኅን ቃለመጠይቅ ሙሉን አየሁት። አቶ ታደለ በእርጋታ በራስ መተማመን ስሜት የተጠየቀውን የመመለስ አቅም እንዳለው ታዝቢያለሁ። በማላቀው ምክንያት ሰይፉ ሊጠይቀው ሲገባ ያልጠየቃቸው ብዙ ጥያቄዎች አሉ። ሆን ተብለው ይመስለኛል ያልተነሱም አሉ። ጋዜጠኛ መልአኩ ብርሃኑ እንዳለው የአቶ ታደለ መታሰር እኛ አላ ሊታሰር ነው መባል መፈታቱ ከመታሰሩ ጋር የተያዙ ጉዳዮች ስለ አስራአንዱ ቤቶች ገለቴ በሩጫ እንደተሸለመች ስትናገር አቶ ታደለ ስለ መግዛትና ስለ መሸጥ ቤቶች እየሰሩ እንደሚሸጡ የመናገሩ ጉዳይ በተመለከተ እንዲሁም ደግሞ ሌሎች ጉዳዮች አልተነሱም። አስራአንድ ቤት አልነበራትም፣ አልነበረንም ሲል ስንት ነው የነበራቸው እነሱ ስማቸው በሌላ ሰው ስም ዞሯልን? አሁን ያለችበት ስቤት ሊያሸጣትና ጎዳና ሊያስወጣት እየተንቀሳቀሰ ያለውስ ማን ነው የሚሉ ጥያቄዎች አልተነሱም። በአጠቃላይ ቃለ ለመጠይቁ በብዙ ጎድሎብኛል አቶ ታደለም ሊመልስ የሚችል ግን ደግሞ ያልተጠየቀ ሰው ሆኖ ብኛል። እናንተስ አትሌት ገለቴ ቡርቃ በንባ ጅባ ከተናገረችው አንጻር የአቶ ታደለም ምላሽ እንዴት አገኛችሁት? እናንተ በሰይፉ ወንበር ላይ ብትቀመጡ ምን ጥያቄ ታነሳላችሁ? ይህን በቀጣይ አቶ ታደለን አለመጠየቅ ሊያደርጉ ያሰቡ ሰዎች ካሉ ሊረዳቸው የሚችል ሀሳብ ነው ሲል ሀሳቡን አስፍሯል። ሌላው እጅግ አነጋጋሪ የነበረውና ነገሩ ምንድን ነው ያስባለው ትልቁ ነገር ግን ግለሰቡን ቀን እያሰሉ አመት እየጠበቁ ሊገድሉ የሚሞክሩ ሰዎች እነማን ናቸው? አቶ ታደለ ከሰይፉ ጋር ያደረገውን ቆይታ ካደረገ በኋላ በሌላ ሚዲያ ሰይፉ ላይ ያልተጠየቁ ጥያቄዎችን ተጠይቀው የመለሳቸው ነገር ግን ተቆርጠው ስለቀሩ ሀሳቦችም በዝርዝር ገልጿል። አቶ ታደለ ዘኢትዮጵያ ከተሰኘ የኢትዮቻናል ጋር ከጋዜጠኛ ቴድሮስ ካሳ ጋር ባደረገው ቆይታ ከአትሌት ገለቴ ቡርቃ ጋር በፍች ሊለያዩ ከወሰኑበት ጊዜ ጀምሮ ደረሱብኝ ያላቸውን በደሎች በዝርዝር አብራርቷል። እንደ አቶ ታደለ ገለጻ ከሆነ ከዚህ ቀደም በተደጋጋሚ የግድያ ሙከራ እንደተደረገበትና ብዙ ጊዜ ከሞት እንደተረፈ ገልጾ ይህንንም ጉዳይ በተመለከተ የግድያ ሙከራ ለተፈጸመበት ክፍለ ከተማ ፖሊስ መምሪያ እንዳሳወቀ ጉዳዩንም የፖሊስ መምሪያው ጠንቅቆ እንደሚያውቀው ገልጿል። ከዚህ ቀደም እንደተሞከሩበት ሙከራዎች ሁሉ ብዙ የአካል ማጉደል በደሎችም ተፈጽመውብኛል። የላይኛው የፊት ጥርሴ ሁሉ ያጣሁት በእርሷ በተላኩ ሰዎች መኪና ውስጥ ሳለው በኮብልስቶን ተመትቼ ነው ሲል ተናግሯል። ወደ ዋና ጉዳይ ስንመለስ ወደ ዋና ጉዳይ ስንመለስ አቶ ታደለን የገለቴ ኢንተርቪው ሰሞን ማን አገተው እንዴት ስታገተ ለሚለው ጥያቄ እንዲህ ሲል መልስ ሰጥቷል። አትሌቲክስ ፌዴሬሽን ጋዜጣዊ መግለጫ የሰጠበት ቀን እኔ ሚራሴ እውነት ለመናገር ከገመዳሾ አቅራቢ ጋር ቀጠሮ ነበረን። ከዛ ቀን በፊት እጅግ የማከብረውና የማደንቀው ታላቁ አትሌት ሻለቃ ኃይለ ገብረ ስላሴ ደውሎልኝ ምንድን ነው ነገሩ እስኪ እባከናና እንነጋገር ብሎ በዚህኛው ቀን ዘጠኝ ሰዓት ላይ እንድንገናኝ ቀጥሮኝ ነበር። የዚህን ቀን ታዲያ ጠዋት ከገመዳሾ አቅራቢ ጋር ለኢንተርቪው ቀጠሮ ስለነበረን ዶክመንቶችን ሁሉ ይዤ ስጠብቅ እርሱ በገለቴ ጉዳይ የአትሌቲክስ ፌዴሬሽን የሚሰ ን መግለጫ ሊዘግብ ሄዶ ሲያረፍድብኝ የታላቁን ሰው ቀጠሮ መሰረዝ ስለማልችል ወደ ኃይሌ ጋር አመራው። እዛም ስደርስ መኪናዬን ሆቴል ውስጥ አቁሜ እርሱ ወደሚገኝበት ከሆቴሉ አጠገብ ወደሚገኘው ማራቶን ሞተርስ ህንፃ ላይ ወዳለው ቢሮ አመራው። ከዛም ከኃይሌ ጋር ለሁለት ሰዓታት አወራን። ሁለት ሰዓታት ሙሉ ዶክመንቶችን እያየ ሰማኝ። ባየውና ሆኗል ብላ ገለቴ በተናገረችው ነገር መካከል ያለውን ልዩነት ሲገነዘብ እጅግ ነበር እያዘነውም የተገረመውም። ከዛ በኋላ እስኪ ጉዳዩ ከልጆቹ ጋር እንመካከርበታለን ብሎኝ ተለያየን። ከኃይሌ ጋር ያለኝን ቆይታ ጨርሼ ስወጣ ሶሻል ሚዲያ ሁሉ መግለጫው ላይ በተሰጡ ሀሳቦችና አስተያየቶች ተጥለቅልቋል። በተለይ ደግሞ የማከብራትና የምወዳት አትሌት መሰረት ደፋር ገለቴ ሀብት ንብረቷ ሳይሆን ልጅ አለመውለዷ ያሳዝነኛል ብላ በተናገረችው ነገር ሳቢያ ደግሞ ሌላ ከፍተኛ ነገር ተቀሰቀሰብኝ። እውነት እንነጋገር ከተባለ መሰረት ደፋር እንዳለችው ሳንገላታት ልጅ ሳትወልድ ቀርታ ሳይሆን ስላልፈለገች ነው፤ እንጂማ ፈጣሪ ልጅ ሰጥቶን ነበር። እኔ አሁን ይህንን ጉዳይ ሳነሳ ህዝቡንም ፈጣሪንም ይቅርታ እየጠየኩ ነው። ከገለቴ ጋር ከመጋባታችን በፊት በነበረን አጋጣሚ ገለቴ ልጅ ጸንሳ ነበር። ያም ቢሆን ግን በወቅቱ ለመጋባት እየተዘገጃጀን ስለነበር ቤተ ሴቶቹ እንዲያ ያለውን ከጋብቻ በፊት የተፈጠረ ነገር ካወቀች ስለማታጋባን ጽንሱ መቋረጥ አለበት ብላ እምቢኝ አለችኝ። እኔ ልጃችን እንዲወለድ እፈልግ ነበር። በኋላ ከብዙ ሙግት በኋላ በግድ እሻልኳት፣ ድንበሯ ሆስፒታል ሄደን ጽንሱ እንዲቋረጥ ተደረገ። ይህኔ የአስራ ምናምን ዓመት ልጅ ይኖረን ነበር። ወደ ተያዝኩበት ጉዳይ ስመለስ ከኃይሌ ጋር የነበረኝን ቆይታ አጠናቅቄ መኪና ወዳቆምኩበት የኃይሌ ሆቴል ገብቼ ገና መኪናዬ ጋር ከመድረሴ ማንነታቸውን የማላውቃቸው ሰዎች ድንገት መጥተው ተረባረቡብኝ። በሰደፍ በእርግጫ በቦክስ እስኪ በቃይ እንደበደቡኝ። የመጡት በሲቪል መኪና ነበር። እንደያዙኝ ማህበሪያ ሚዲያው ላይ እንደተመለከታችሁት ከወገቤ በላይ ራቁቴን አድርገው አንገቴን ቀና አድርገው በስልካቸው ፎቶ አነሱኝ። ፈቃድ ያለው ሽጉጤንም አንዱ አንስቶ እጁ ላይ አድርጎ ፎቶ አነሳው። ከዛ ዓይኔን በጨርቅ አስረው ከመኪና ወደ መኪና እየገለባበጡኝ ወደማላቀው ቦታ ወሰዱኝ። አገኘነው አገኘነው እያሉ ሲደዋወሉና ሲደሳሰቱም ነበር። በቃ በቃ የመጣ ሁሉ ይመታኛል። የትና እንዴት ወዳለ ቦታ እንደወሰዱኝ አላውቅም። ለተከታታይ ሁለት ቀናት የት እንዳለው አላውቅም ነበር። በኋላ ደጋግሞ ደጋግሞ የሆኑ የሆኑ ቅድመ ሁኔታዎችን ከጠያየቁኝ በኋላ ወደ ቡልቡላ አካባቢ አምጥተው ጣሉኝና ቀጥ ብለው ሂዳሉኝ። ከዛ በእግሬ ስኳትን መሽቶብኝ አመሻሹ ላይ ቤት የገባው የዛን ቀን የያስኩትን መኪና ጨምሮ ሽጉጤንና የሽጉጤን ፈቃድ ሁሉ ወስደው ባዶ ቦርሳዬንና ስልኬን ብቻ መለሱልኝ። ይህን ነገር ፈጣሪም መንግስትም የኢትዮጵያ ህዝብም ይህንን እንዲያውቅልኝ ይፈልጋለሁ። ይህንን በተመለከተ ከፌዴራል ፖሊስ ተደውሎልኝ የነበረ ቢሆንም የዛን ዕለት በደብደባው ሳቢያ ሆስፒታል ስለነበርኩ በወቅቱ መሄድ አልቻልኩም። ይህኔ ሆስፒታል እያለው የት እንዳለ አላውቅም ነበር እና ቅዳሜ ቀን ሲሄድ የስራ ቀን ስላልነበረ ነው መሰለኝ ቃሌን ብቻ ሰጥቼ ቀረሁኝ። ይህንን ያደረጉ አካላት የፖሊስ ሰዎች እንዳልነበሩ አውቃለሁ። ከዚህ ቀደም በሰባት ጥይት ሊገድሉኝ የሞከሩኝና በኮብልስቶን ጥርሴን ያወለቁኝ ሰዎች እንደነበሩ አንዱን ሰው አይቸዋለሁ፣ አውቃቸዋለሁ። በድብደባው ከጎድን አጥንቶቼ መካከል አራት የሚሆኑቱ ተሰብረዋል። አሁን ለደህንነቴ እጅግ እየፈራሁ ነው። አሁን የንብረቴ የመኪናውና የሽጉጡ ነገር ያሳስበኛል። ፈቃዱንም ወስደውብኛል። በዚህ ፈቃድና መሳሪያ ምን እንደሚያደርጉ አላውቅም። ሕይወቴ አደጋ ላይ ነው። እውነታው ይሄ ነው። እንኳን እኔ ለአስፈራራት ቀርቶ በደል እየደረሰብኝ ያለው እኔ ላይ ነው። መውጣት መግባት እየፈራሁ ነው። ያላሰብኩት ሰው ያላሰብኩት ሰዓት መጥቶ አፍኖ ይወስደኛል። ደብድቦ አካሌን አጉድሎ፣ ወይንም ደግሞ ገድሎኝ ሊሄድ ይችላል። አንድ ነገር ብሆን ከርሱ ከእሷ ውጪ ተጠያቂ የለም። ያኔ የመጀመሪያ ጉዳት እየደረሰብኝ ጊዜ ለሚኩራ ክፍለ ከተማ ፖሊስ መምሪያ መታ ጉዳት ያደረሰብኝን ሰው ጃኬት ስታለብሰው አይቻታለው። ያኔ ፍርድ ቤት በር ላይ ከጥይት የተረፍኩ ጊዜ ሊገድሉኝ የመጡ ሰዎች እኔን አያውቅኝም ነበር። እርሷና እህቷ ናቸው ጫማ የሚጠርግ ሊስትሮ ጋር ነጠላ ለብሰው ቁጭ ብለው እየጠቁሙብኝ የነበረው። ይህ በመሆኑ እጅግ በጣም አዝናለው። ይህን ያህል ዘመን አብረን ኑረን እዚህ ድረስ እኔን ለማስገደል ማሰቧ ያሳዝነኛል። የልጆችና የቤተሰብ አምላክ ነው እስካሁን ያተረፈኝ እና እዚህ ደረጃ በህይወት ያለሁት። አሁን ህዝብ ይህንን ይወቅልኝ። አንድ ነገር ብሆን፣ ብሞት፣ ብገደል ከእሷ ውጪ ተጠያቂ የለም። ከሞትኩም የምትጠየቀው እርሷ ነች ሲል አቶ ታደለ ደረሰብኝ ያለውን በደል ተናግሯል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። በመሰናዷችን ላይ ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ ታሰፍሩልን ዘንድ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት አድርጉ ዘንድ አሁንም በትትና ጠይቅን እናመሰግናለን።